ምዕራፍ 7 ጌዴዎን የተባለውም ይሩበዓል ከእርሱም ጋር የነበሩ ሕዝብ ሁሉ ማልደው ተነሱ፣ በሐሮድ ምንጭ አጠገብ ሰፈሩ። የምድያምም ሰፈር ከእነርሱ ወደ ሰሜን በኩል በሞሬ ኮረብታ አጠገብ በሸለቆ ውስጥ ነበረ። እግዚአብሔርም ጌዴዎንን፣ ከአንተ ጋር ያለው ሕዝብ በዝቶአል፤ ስለዚህ እስራኤል፣ እጄ አዳነኝ ብሎ እንዳይታበይብኝ እኔ ምድያምን በእጃቸው አሳልፌ አልሰጣቸውም አሁንም እንግዲህ የፈራ የደነገጠም ከገለዓድ ተራራ ተነሥቶ ይመለስ ብለህ በሕዝቡ ጆሮ አውጅ አለው ከሕዝቡም ሀያ ሁለት ሺህ ተመለሱ ዐሥርም ሺ ቀሩ እግዚአብሔርም ጌዴዎንን ሕዝቡ ገና ብዙ ነው ወደ ውሃ አውርዳቸው በዚያም እፈትናቸዋለሁ እኔም ይህ ከአንተ ጋር ይሂድ የምለው እርሱ ከአንተ ጋር ይሄዳል። እኔም ይህ ከአንተ ጋር አይሂድ የምለው እርሱ አይሄድም፣ አለ። ሕዝቡንም ወደ ውሃ ወረደ። እግዚአብሔርም ጌዴዎንን ውሻ እንደሚጠጣ ውሃ በምላሱ የሚጠጣውን ሁሉ እርሱን ለብቻው አድርገው፣ እንዲሁም ሊጠጣ በጉልበቱ የሚንበረከከውን ሁሉ ለብቻው አድርገዋል። በእጃቸውም ውሃ ወደ አፋቸው አድርገው የጠጡት ቁጥር ሦስት መቶ ነበረ። የቀሩት ሕዝብ ግን ውሃ ሊጠጡ በጉልበታቸው ተንበረከኩ። እግዚአብሔርም ጌዲዮንን በእጃቸው ውሃ በጠጡት በሦስት መቶ ሰዎች አድናችኋለሁ፣ ምድያማውያንንም በእጅህ አሳልፌ እሰጥሃለሁ። የቀሩት ሕዝብ ሁሉ ግን ወደ ስፍራቸው ይመለሱ አለ። የሕዝቡንም ስንቅና እንደ መለከት በእጃቸው ወሰዱ። የቀረቱንም የእስራኤል ሰዎች ወደ ድንኳናቸው ሰደዳቸው። ሦስቱን መቶ ሰዎች ግን በእርሱ ዘንድ ጠበቃቸው። የምድያምም ሰፈር ከእርሱ በታች በሸለቆ ውስጥ ነበረ። በዚያም ሌሊት እግዚአብሔር በእጅህ አሳልፌ ሰጥቻቸዋለሁና ተነስተህ ወደ ሰፈር ውረድ። አንተም ለመውረድ ብትፈራ፣ አንተ ከሎሌህ ከፉራ ጋር ወደ ሰፈሩ ውረድ የሚናገሩትንም ትሰማለህ። ከዚያም በኋላ ወደ ሰፈሩ ትወርድ ዘንድ እጅህ ትበረታለች አለው። እርሱና ሎሌው ፉራ በሰፈሩ ዳርቻ ወደ ነበሩት ሰልፈኞች ወረዱ። ብዛታቸውም እንደ አንበጣ የሆነ ምድያማውያንና አማሌቃውያን፣ የምሥራቅም ሰዎች ሁሉ በሸለቆ ውስጥ ሰፍረው ነበር። የግመሎቻቸውም ብዛት ቁጥር እንደሌለው በባሕር ዳር እንዳለ አሸዋ ነበረ። ጌዴዎንም በደረሰ ጊዜ አንድ ሰው ሕልምን ለባልንጀራው ሲያጫውት፣ እነሆ ሕልም አለምኩ፤ እነሆም አንዲት የገብስ እንጎቻ ወደ ምድያም ሰፈር ተንከባላ ወረደች፤ ወደ ድንኳኑም ደርሳ እስኪወድቅ ድረስ መታችው፣ ገለበጠችውም፣ ድንኳኑም ተጋደመ ይል ነበር። ባልንጀራውም መልሶ ይህ ነገር ከእስራኤል ሰው ከኢዮዋስ ልጅ ከጌዴዎን ሰይፍ በቀር ሌላ አይደለም እግዚአብሔር ምድያምንና ሠራዊቱን ሁሉ በእጁ አሳልፎ ሰጥቶአል አለ። ጌዲዮንም ሕልሙንና ትርጓሜውን በሰማ ጊዜ ሰገደ። ወደ እስራኤልም ሰፈር ተመልሶ እግዚአብሔር የምድያምን ሠራዊት በእጃችሁ አሳልፎ ሰጥቶአልና ተነሱ አለ። ሦስቱንም መቶ ሰዎች በሦስት ወገን ከፈላቸው። በሁሉም እጅ ቀንደ መለከትና ባዶ ማሰሮ በማሰሮውም ውስጥ ችቦ ሰጠ። እርሱም እኔን ተመልከቱ፣ እንዲሁም አድርጉ። እነሆም ወደ ሰፈሩ ዳርቻ በደረስኩ ጊዜ እኔ እንደማደርግ እንዲሁ እናንተ አድርጉ። እኔ ከእኔም ጋር ያሉት ሁሉ ቀንደ መለከት ስንነፋ፣ እናንተ ደግሞ በሰፈሩ ዙሪያ ሁሉ ቀንደ መለከታችሁ ንፉ፣ ለእግዚአብሔርና ለጌዴዎን በሉ አላቸው። ጌዴዎንም ከእርሱም ጋር የነበሩት መቶ ሰዎች በመካከለኛው ትጋት ትጋቱም በተጀመረ ጊዜ ወደ ሰፈሩ ዳርቻ መጡ። ቀንደ መለከቶችንም ነፉ፣ በእጃቸውም የነበሩትን ማሰሮች ሰባበሩ። ሦስቱም ወገኖች ቀንደ መለከቶችን ነፉ፣ ማሰሮችንም ሰበሩ። በግራ እጃቸውም ችቦችን በቀኝ እጃቸውም ቀንደ መለከቶችን ይዘው እየነፉ የእግዚአብሔርና የጌዴዎን ሰይፍ ብለው ጮኹ ሁሉም በየቦታው በሰፈሩ ዙሪያ ቆመ ሰራዊቱም ሁሉ ሮጠ ጮኸ ሸሸም ሦስቱንም መቶ ቀንደ መለከቶች ነፉ እግዚአብሔርም የሰውን ሁሉ ሰይፍ በባልንጀራውና በሰራዊቱ ሁሉ ላይ አደረገ ሰራዊቱም በጽሬራ በኩል እስከ ቤት ሽጣ ድረስ በጠባት አጠገብ እስካለው እስከ አቤል መሆላ ዳርቻ ድረስ ሸሸ የእስራኤልም ሰዎች ከነፍታሌምና ከአሴር ከምናሴ ሁሉ ተሰብስበው ምድያምን አሳደዱ። ጌዴዎንም ምድያምን ለመገናኘት ውረዱ፣ እስከ ቤት ባራም ድረስ ያለውን ውሃ፣ ዮርዳኖስን ያዙባቸው ብሎ መልእክተኞችን በኤፍሬም ወዳለው ተራራማ አገር ሁሉ ሰደደ። የኤፍሬምም ሰዎች ሁሉ ተሰብስበው እስከ ቤት ባራ ድረስ ውሃውን፣ ዮርዳኖስን ያዙ። የምድያምን ሁለቱን መኳንንት ሄሬብንና ዜብን ያዙ። ሄሬብንም በሄሬብ ዓለት አጠገብ ገደሉት፣ ዜብንም በዜብ መጥመቂያ ላይ ገደሉት። ምድያምንም አሳደዱ፣ የሄሬብንና የዜብንም ራስ ይዘው ወደ ዮርዳኖስ ማዶ ወደ ጌዴዎን መጡ።